በዚህ ነው በዚህ ነው የምንሰራው በዚህ ነው የምንሰራው፣ ዘይቱ ይጠረስና እስኪ እሞክራት ብዬ ነው። ዛሬ ያለችን ግን ትንሽዬ ናት። እንዳታፈስ ብቻ ዳዋርጎሽ አፍስሳው ሳፈስ እንዳላደር ነችከት ሳጸደ እንዳላደር ኦቨን አበላሽታ

ተኩሸዋለሁ እንጂ ብስሚላህ ትበቃለች ግን አትፈስም። ፍራፍሬ አስገብቼዋለሁኝ። እንግዲህ እናያለን ደግሞ ስንጨርስ፣ አባይቢ ደረሰ ደረሰ። ያምራል ቢያንስም ያምራል። ቆንጆ ነው። ዋው ዋው! ማሻላ ያምራል።